እኔ የምለው ማለት ነው አብርሽ፣ ራስን እንደ መልካም ለምንድን ነው የምታየው? ማለት ራስን መልካም ታደርጋለክ። ሩታውን እኔ አቤላ ላይም ጥፋት አልታየኝም፣ ምንም አይነት ጥፋት ማለት ነው። እና ደግሞ ሩታ የተናገርሽው ነገር ትክክል ነው ብዬ ነው ማስበው። አሰላሙ አለይኩም ረአመቱ ላይ በረካቱ፣ እንዲሁም ክርስቲያን እህቶች እንዴት ናችሁ? ሰላም ናችሁ ወይ? ላይክ ሰብስክራይብ እያረጋችሁ ጀምሩት ቪዲዮ ማለት ነው። እና እኔ አቤላ ላይ ምንም አይነት ጥፋት አልታየኝም። ሩታም ደግሞ የተናገረችው ነገር ራስን ቆም ብለ አዳምጠው። ከዛ በኋላ ሁለታችሁ ለመግባባት ሞክሩ። ከዛ በኋላ ችዲ ትመጣለች፣ ሰላም ታገኛለች ማለት ነው። አሁን አንተ ጋር መሆኔ ሰላም እየሰጠኝ አይደለም። የአሁን ነፂ ስትሄድ ሌላ ሴት መታለች፣ አስረግዞኛል የምትልም ሴት መታለች። እና እንዴት ነው ይሄ ነገር? ምን አይነት ነገር ነው? እኔ ምንም ሊገባኝ አልቻለም ማለት ነው። ስራም ቢሆን ሊገባኝ አልቻለም እና ሩታ የተናገረችው ነገር አሁንም እራስን አዳምጠህ ከራስ ጋር ሆነ ከራስ ጋር ተነጋግረክ ማንንም ሰው ሳታዝገባ ራስን በደንብ አርጋ አዳምጠው ከዛ በኋላ ደ ሚስት ተመለ ሚስትን ወደ ቤትክ መልሳት። እንዴ፣ ምንድን ነው? በጣም ማለት ብዙ ነገር ትናንትና አሁን ብዙ ነገሮች እየተናገርክ ነበር። ምን ውሳኔ ምናም ምና ምናም፣ ቀለበት ከእጅክ ላይ የለም፣ እሷ እጅ ላይ ደግሞ አለ። ለምን ቀለበት ምንድን ነው ግን ቃል ኪዳን ነው ቀለበት ማለት እንደዛ ይመስለኛል። እኔ አላቅም ያው ከጣት ቀለበት በእርግጥ የልብ ቀለበት ይበልጣል። ግን እናንተ ደግሞ እዚህ ጋር በህዝብ ፊት ያሰራችሁትን ነገር ለምን አወጣው? የሆነ ነገር ቢኖር ነው። የሆነ ከጀርባው የሆነ ነገር አለ። የሆነ ነገር ዘክ ልትመጣ ነው ይመስለኛል። እኔ እንደ ራሴ ማለት ነው። እና ሩታ ራሽን ለማረጋጋት ሞክሪ፣ ለራሴ ሰላም። ያው ማንኛውም ሰው የሚያደርገው ነገር ነው። ሁሉም ሰው ማለት ነው። እና የሆነ ማርም ሲበዛ ይመራል። እች እጅ በስቶባት ሊሆን ይችላል ምናምን፣ ቤተሰብ ጋር ሄደችው። ቤተሰብ ጋር መሆኗ ደግሞ አሪፍ ነው ለሷም። እና አብርሽ ራስን አዳምጠቅ ወደ ባለቤትን ወደ ቤቷ መልሳት ወደ ቤቷ የመመለስ አቅሙ ያለው አንተ ጋር ነው። ነገሮችን አንተ ስታቀለው ይቀላል፣ አንተ ስታከብደው ደግሞ ማለት ነው ይከብዳል። እና ብቻ አላቅም። አቤላ ግን እኔ አቤላ ላይ ጥፋት የለኝም አቤላ በእርግጥ እንድትነጋገሩ አድርጓል፣ እንድትሄድም አድርጓታል። መያዝ አይችልም። መያዝ የነበረበት አንተ ነህ። መጀመሪያ ላይ እሱን ስታይ የምታመነጫጭቀው ነገር ምናምን በቃ እሱ ሩታን በቃ ማለት በአንተ ነው ያወቃት ሩታን። ግን ቢሆንም ደግሞ እህቱ ናት። እህቱ እስከሆነ ድረስ ደግሞ አንተ ጥፋት ስታጠፋ ጥፋትን ጥፋትን መደገፍ የለበትም ተጠፈ ወዳን ሁለታችሁም ላይ ሁለታችሁም ሳይዝ ላይ ሆኖ ነው እየሰራ ያለው ማለት ነውና እሱን እንደም ባታመነ ጫጭቀው ምርጦ እንድምክለው እና ሩታንም ለመመለስ ሞክር። ከራስ ጋር ተነጋገርና አንድ ላይ ሆናችሁ እንደምትመጡ ተስፋ እናደርጋለን ማለት ነውና እኔ መልካም ነኝ፣ እኔ እንደዚህ ነኝ አትበል። እኔ እንዲህ ነው እንደዚህ ሆኖ የምበደለው ምናምን አትበል። ምንም አልተበደልክም። እየተበደለች ያለችው ልጅቷ ናት። እያዘነች ምን እያለች እያሳዘንካት ያለው ልጅቷ ናት ማለት ነውና የሆነ አንድን ነገር ከቆየ በኋላ የሚገባክ ነገር አለ አንተ ራስክ፣ ማለት ነው እና ይህን ነገር ደግሞ ቶሎ እንዲገባክ ራስን እንትን ብትለው አሪፍ ነው ማለት ነው እና በርታ፣ ሂድበት ምናምን የምትሉ ደግሞ የእሱ ብጤዎች ናቸው። በነገራችን ላይ ማትረቡ ሰዎች ናቸው፣ እንደዛ የምትሉት ማለት ነው። ትክክለኛ የሚረባ ሰው እንደዛ አይልም እና አንድ ላይ ሆናችሁ ተስማምታችሁ እንደምትመጡ ተስፋ አለን። ያረገዘችው አምሴት ደግሞ ያው ህይወታችሁ እንደማትበጠብጠው፣ እጅ ላይ ተያይዛችሁ ያንን ነገር እንደምታልፉት እርግጠኛ ነኝ ማለት ነውና ሩታዬ አይዞሽ፣ ያልፋል። የማያልፍ ቀን የለም፣ ሁሉም ያልፋል ማለት ነው እና ፋሚሊ እንግዲህ ያው ተቀጣይ ደግሞ አንዷ ደግሞ ወለድኩኝ፣ ልጅ አለው ብላ መምጣቷ አይቀርም ማለት ነው። አሁን እርግዣለሁ ብላ መታለች። ቀጣይ ደግሞ ልጅ ያለው ልጅ እንረከበኝ እንድትል ትችላለች ማለት ነው። ሌላኛዋ እነ ፋሚሊዎች ዛሬ ቪዲዮ እንዴት አያችሁ? ኮሜንት ላይ ጻፉልኝ። የኔ ማሮች፣ የኔ ምርጦች፣ ወዳችኋለሁ ማለት ነው። መልካም አዳር።